ዛሬ ጨረቃዎቹ ቀሩ ሲባሉ ምርጥ ና አዝናኝ ገራሚ የሆነ ማንም ያልጠበቀውን ቪዲዮ ይዘውልን መጥተዋል። የቡራ አያትን መታለች። በስተመጨረሻ ግን ሀይሚዬ ግራ ገብቷ ስታለቅስ ትንሽ ቢያሳዝረኝም ነገር ግን ቪዲዮን ከመጀመሪያ እስከ መጨረሻ በሳቅ ጀምራችሁ ቤተሰቦች በሳቅ ነው የሚጨርሱት። እኔ ቪዲዮን አይቼ ወደዛ ነው ቪዲዮ መስራት አልቻልኩኝም ሆዴ ቁስልስ ከሚል እንግዲህ የቡራ አያት የመቶ አስር አመት የእድሜ ባለጸጋ የሆነችው ዛሬ ሀይሚዬን ቆም ስቅሏን ነው ያሳየቻት። ቤተሰቦች በጣም ነው ያሳቀየቻት። ከሷ ደግሞ የፍጽም ማቀጣጠል የምር የሱ ደግሞ በጣም ነው የሚያስቃቸው። ያላያችሁ ገብታችሁ ማየት ትችላላችሁ። ከመጀመሪያ እስከ መጨረሻ እኔ እንደ ዛሬ የተዝናናሁበትና የሳኩበት ቪዲዮ የለም። ሀይሚዬ ግን ለምን እንዳልነቃች አላቅም። ምክንያቱም ሜቢ ድምፁ በርግጥ ማለት ነው። በነገራችሁ ላይ የቡራ አያት ሆና የመጣችኋ ሴት ቡራ ራሱ ነው፣ ቀሚስ ለብሶ ነው ዛሬ መጣው፣ በነጠላ ሽፍንፍን ብሎ ከዚህ በፊት ቡራ ሀይሚዬ ቡታጅራ ላይ ትልቅ እዬ ሴት ሆና ቡራን እንደዛ ተፈታትናው ነበር። ዛሬ ደግሞ ቡራ የፉዬን ቀሚስ ማለት ነው ለብሶ ነጠላውን ክንብንብ ብሎ የቡራ አያት ነኝ ብሎ ነው የመጣውኝ እና ብዙ ነገር ድምፁ በርግጥ ትንሽ ያጠራጥራል እንጂ አያስታውቅም። ልክ እንደ ትልቅ ሰው ሆኖ ነው የሚያወራውኝ። ግን ዶሮ ዋጋ ማወቅ ትችል ነበርና ምንድን ነው ያለው ቡራ ማለት ነው ቤተሰቦች በነገራችን ላይ ሀይሚዬ የስድብ ናዳ ነው ዛሬ ያወረደባት እኔ ስድብ ናዳ ግን በጣም ነው የሚያስቀው በስተ መጨረሻ ግራ ገብቷት እንዲህ እነዚህ ሰዎች ጠንቋይ ናቸው እንዲያለች ና ጠየቀች ፍጼን ማለት ነው በትንሹ ድምጧ እሷ አያትየዋቃ እንዳይሰማ ፍጼ ደግሞ ሄዶ ጠንቋይ ነች እያለች ነው ብሎ ሲያቀጣጥል ቤተሰቦች በሳቅ ነው ድክም የምትሉትኝ ና ከዛ በስተመጨረሻ ዶሮ ስንት ብልት አላት ብላ ሀይሚ ስትጠይቅ፣ አስራ ሁለት አለች። እኔ የምማውቀው እንደዛ ነው ቤተሰቦች። ቡራ ግን ስንት እንዳለ ልንገራቸው፣ አስራ ስምንት አንጀት አላት አለ። እንደገና ደግሞ ጣት አላት ዶሮ። ስጀመር ጣት የላትም ጥፍር ነው ያላት አይደለ? እሱ ሁሉ ተደማምሮ መቶ አስር አመት ሙሉ ስበላይ ነበረው ዶሮ። አስራ ስምንት ብልት ያለ ዶሮ ነው ሲል መንቃት ነበረብሽ ሀይሚዬ። ግን በቃ ስቅይት ነው ያለችው፣ ስቅይት። በዛውም ደግሞ እኔ ግን ማለት ነው ነው። ቡራ ደግሞ የተናገራቸውን ነገሮች ማስተዋል ነበረብሽ ሀይምዬ፣ እንድታቂ ማለት ነው። አረፈደች ይለኛል ይነግረኛል፣ እያረፈደች ጨጓራ ላጥሽ ብቻ። ቤተሰብ ውጭ የምር ነው ሙላችሁ፣ የዛሬ ቪዲዮ ገራሚ፣ በጣም አዝናኝ። ሀይምዬ ግን በጣም ነበር የፈራችሁ የሆነ መጨረሻ አካባቢ ለምን ትልቅ ሰው ሲረግም እርግማን ይደርሳል። እኔ ደግሞ እንድረግሙኝ አልፈልግም፣ እና ምን ላድርግ ምናምን እያለች እያወራች ነበር። ልክ ጮክ ብለሽ አውሪ ይላታል። ጮክ ስትል ደግሞ ምንድነው የምትጮክብ? አይ ሚ ስቅ ዋን ሲቅ ዋን ያየችው ዛሬ። ከዛ መጨረሻ ላይ ግን አላመነችም እውነት በመጀመሪያ ደረጃ ቡራ አያት እንዳለው ራሱ አልነገረኝም ከየት የመጡ አያት ነው ህት ምናምን እያለች ነበር፣ ግራ ገብቷትኝ። ከዛ ግን ያው ፍጼ ስለነበረ አመነች። ፍጼ ደግሞ በጣም አቀጣጣይ ነ በጣም ጎብዝ አቀጣጣይ ነ ሲበዛው ማለት ነው ሀይሚዬ ለእሱ

ሀይምዬ ከዛ በስተ መጨረሻም ና የተመረቂ፣ ተብላ እግሬ ስር ቁጭ በይ ስትባል ቁጭ ትላለች። እርግማን ፈርታ ማለት ነው። በእርግጥ አዎ የትልቅ ሰው እርግማን ይደርሳል ግን በቃ ሀይምዬ ደግሞ ለትልቅ ሰው ያላት ክብር፣ ሲቀጥል ደግሞ ማለት ነው በጣም ታዛዥ እንደሆነች ያየሁበት ዛሬ ነው። ስቄት ሲያደርጋት በቃ ችላለች። ምንም ነገር አላለች። ምና ግን መጨረሻው ጠንቋይ ናቸው መሰለኝ እነዚህ ሰዎች ምናምን ስትል ቤተሰቦች ጠንቋይ ነች እያለች ነው ምናምን ሲል ደግሞ ፍጺ በቃ ድክምን የምትሉት በዛቅ ያልገባችሁ ገብታችሁ ማየት ትችላላችሁ። በአጠቃላይ በቃ የዛሬው አንደኛ ና ምርጥ የሆነ እንዴት ነው የሚያዝናና ፕራንክ ምን በሉትኝ። በነገራችን ላይ ማለት ነው ትናንትና ትናንትና ቪዲዮ ሰርቻለሁ አይመስለኝም፣ አሰራሁኝም ና ቢዚ ነበርኩኝ በሰራው ቪዲዮ ላይ ሀይሚዬ ቡራን ፕራንክ ልታረገው ነው ምናምን ስል ብዙዎቻችሁ ደስተኛ አደላችሁም እንዴ እንደዚህ አይነት ነገር አንፈልግም ፕራንክ አንፈልግም ምናምን እያላችሁ ነበረ እና እንዴ ፕራንክ ይስሩ ግን የአንድ ቀን የአንድ ቀን ፕራንክ ይስሩ እና ፕራንክ ካልሰሩ ምን ይሰራሉ እነዚህ ሁለት ልጆች ማለት ነው ይስሩ ልክ እንደ ዛሬው አዝናኝ በቃ የዛሬውን ገብታችሁ አይታችሁ በደንብ ነው የምትስቁት በደንብ ነው የምትዝናኑትኝ እንከምላችሁ በላይ ማለት ነው። ቡራ ደግሞ ውስጡ ያለውን ነገር ነው አውቶ የተናገረው ማለት በአያቱ አስመስሎ ግን ለምን ታረፍቻለሽ ለምን እንደዚህ ታደረጊያለሽ እያላት ነበረ። ሀይሚዬ በስተመጨረሻው በምናወቀች ቤትሉ ቤተሰቦች ቁጭ በይል ልመርቅሻ አላትኝ። እግሩ ስር ሄደ ኮችች ብላ ቁጭ አለች ከዛ ጸጉሯን እየነካካች ነበረ። እጅ በጣም ጠንካራ ነው፣ እጅሁት በጣም ጠንካራ ነው፣ የአያት እጅ አይመስልም ምናምን እያለች ሁላ ነበር። እና ከስታ መጨረሻ ልክ በቃ ልመርቅሽ ብሎ ምናምን ምራቁሉ የተባባት አህ ምናምን ሲል ወይኔ ከሰው ቃይማ ስትል ቡራ ነው። ደነገጠች የምር ነው የደነገጠች። እና እኔ እኮ አያት መስላኝ ላክብራት ብዬ ነው እንጂ ሌላ ሰው ቢሆን እንደዛ አታገስም ነበር እያለች ሁላ ነበር። ቤተሰቦች ብቻ ፈኒ ነበር የዛሬው። በጣም ቆንጆ አዝናኝ እንዴት ብዬ ልንገራችሁ። ከመጀመሪያ እስከ መጨረሻ እኔ በቃ እንዴት በቃ ዘና ነው ያደረገኝ፣ ከልብ ማለት ነው ለእኔ ለራሴ። ብዙዎቻችሁም ትዝናኑበታላችሁ ብዬ ተስፋ መዝናኛ፣ ምርጥ ነው የዛሬው በቃ የሚገርም ነው። ሲቀጥል ደግሞ እንግዲህ እንደምታውቁት ፕራንክ ቡራን በዝናቡ ፕራንክ አድርጎ ነበር። አይታችኋል ብዬ ተስፋ አደርጋለሁ። እኔም ትንሽ አዝኜበት ነበር። ለምን አንደኛ ከዱባይ ገብተው እነሱ ረፍት ማድረግ ስላለባቸው ማረብ ስላለባቸው ሀይሚም ስለደከማት ነበር እና ከዛ ያው ፕራንክ አርጎት ቡራ በዝናብ ሲሄድ ምናምን አይታችኋል። የሀይሚን ፎቶ ምናም ለጥፎ ብዙ ኦዲየንስ አዝኖበት ነበር። ለምን ደስ ታደረጋለ። አንደኛ ደግሞ ለሌላም ሰው መልእክት እየሰጠህ ነው። ምክንያቱም ደግሞ ኢትዮጵያ ላይ እንግዲህ ሀይሚዬ ብዙ ጥላቶች እንዳሏት እናቃለንና አግቶ መውሰድ አለ እንዲ የሚባለውን ነገር ሀሳብ እየሰጠህ እያንሸራሸርክ ነው ምናም በሚባል ብቻ ብዙዎቻችን አስነንበን ነበረ። ሀይሚዬም ይቅርታ አድርጉለት፣ ይቅርታ ተቀብያለሁ ምናምን ስትል ነበረ። ዛሬ ራሱ በይፋ ወጥቶ ይቅርታ ጠይቋል። ሀይሚዬም ደግሞ ይቅር ብነልሃል። የጨረቃ ፋሚሊ በጣም ምርጭ ነው፣ ቂም አይዝም። እነሱም ደግሞ ይቅር ይሉሃል፣ ይቅር ብለውሃል በማለት ኮሜንት ላይ አጻንተዋለች። ፕራንክ አትስሩ ሳይ ሳይሆን ግን ከባድ ፕራንክ አትስሩ። በተለይ በሀይሚና በቡራ መካከል ገብታችሁ እንደዛ ማድረግ የለባችሁም። ሌላ ጊዜ ማለት ነው። እነሱ ማረፍ ፈልገው ነው እንጂ ዩቱባችሁ ላይ የሆነ ቪዲዮ መልቀቅ ሳይፈልጉ ቀርቶ አይደለም። አይደል? ያን ጊዜ አንደኛ ማረፍ ነበረባቸው። ሁለተኛ ነገር ደግሞ ሌላ ጊዜ እንደዛ አይነት ፕራንክ አታርቋቸው። የሰው ልጅ ልብ ህመም ቢኖረው የሆነ ነገር ቢሆን ልቡ ቀጥ ነው የሚለው። በዛን ሰዓት ገባችሁ አይደለም። እና ዛሬ ይቅርታ ጠይቋል። እንግዲህ ከይቅርታ በላይ ምንም ነገር ስለሌለ የጨረቃ ፋሚሊዎች ይድረሳችሁ፣ ሼር እያደረጓችሁ ነው። ሀይሚዬም ደግሞ ይቅርታውን ተቀብላለች። እሷ ከተቀበለች እኛም ደግሞ መቀበል ግዴታችን ነው። ይቅር ለፈጣሪ ነው። ይቅርታም ጠያቂ ይቅርታም ተቀባይ ትልቅነት ስለሆነ ይቅርታውን ተቀብለናል። ይቅርታውን ተቀብላችሁ ቤተሰቦች፣ ከዛ ሀይሚ ቤት ገባትሉና ለሳቅለ ጨዋታ ጎራ ትላላችሁ። ቤተሰብ ማለት መዝናናት ፈን ማድረግ በቪዲዮ ማለት ነው። ቪዲዮ ሰላሳ ምናምን ደቂቃ ነው። ቁጭ ብዬ ሰላሳውን ደቂቃ ሳይ ከመጀመሪያው ገና ታምሌሉም ሳይ ነው የሳቁትኝ። የቡራ አያት መጣች ሲባል ወይ ከየት መጣች ነው፣ እስካሁን አያቱ ብትኖር ያሳየን ነበር እያልኩኝ ከዛ ቀሚሱን አመጥተው ድርግም ሲያደረገው፣ ወይኔ ከዛ መጨረሻው ደግሞ ቤተሰብ መጨረሻ ላይ ደግሞ ሀይሜ ካወቀች በኋላ ቀሚሱን ለብሶ ብትን ሲል ሀይሜ እየተሳቀልት ሞት፣ ኧረ ሰው እንዳይ፣ ኧረ የሆነ ነገር ማለት በቃ ፎቶ የሚያነሱት በቪዲዮ የሆነ ነገር የሚያረጉት ወይንም ደግሞ የሆኑ ሰዎች መጥተው እንዳይዘባበቱበት ነው የፈራቸው። ኧረ ቀሚሱን አውልቅ ወይኔ ሰው ያ ይሃል ትላለች። ቡራ ግን ብትን ይልበታል በቀሚሱ ላይ እና ፈኔ ነበር። ይመቻችሁ። ተመችቶናል።